ሊቀ ሕሩያን ደረጀ ግርማ ከእስራኤል ጎልጎታ በቀጥታ መስመራችን ገብተዋል። ሊቀ ሕሩያን ለጊዜዎት በጣም ነው የምናመሰግነው። እንግዲህ በእስራኤል ጎልጎታ እንደ መገኘቶ መጠን መቼም በክርስትና እምነት ተከታዮች በወንጌላውያንና እንደዚሁም ደግሞ በቅዱስ መጽሐፍ ሳይቀር ብዙ ነገሮች የተባለለት ቦታ ነው ያሉበትና ስሜቱ ምን ይመስላል? የኢየሱስ ክርስቶስ ራሱን አሳልፎ ለሰው ልጆች የሰጠበት ጥበብና የመገለጥ የማዳን ኃይል ህዝበ ክርስቲያኑ ወደ ህይወቱ እንደምን ነው መውሰድ ያለበት? እንግዲህ እኔ ካለሁበት ከዚህ ከጎልጎታ በተለየ ስሜት ነው የሚከበረው። እርስታችን በሆነው የኢትዮጵያ ገዳም በዴር ሱልጣን እዛው ጎልጎታ ላይ ነው የተከበረው። በርካታ ምዕመናን ትውልድ ኢትዮጵያውያን ከአዲስ አበባ ከተለያዩ አካባቢዎች ወደዚህ ቦታ በዓሉን ለማክበር በሄዱ እንግዶች በልዩ ድምቀት በልዩ ሁኔታ በልዩ ስሜት ነው የተከበረው። ቦታው ላይ ጌታ ስቃይ በተቀበለበት በተሰቀለበት፣ እንዲሁም በተቀበረበት ሰላሳ ሦስት ዓመት ከሶስት ወር በተመላለሰበት ቦታ ሆኖ ማክበር ቢያንስ የሚሰጠው ስሜት ከሌላ በተለየ መልኩ ነው። ምዕመናን እያለቀሱ መስቀሉን ተሸክመው አስራ አራቱን ምዕራፍ ኪራራይሶ እያሉ ብፁዓን አቦ ሊቃነ ጳጳሳት በሚመሩበት እጅግ በሚያስደስት ሁኔታ እየወደቁ እየተነሱ፣ ከእንባ ጋር ስለ ሀገራቸው፣ ስለ ዓለም ሰላም፣ ስለ ራሳቸውም ህይወት የሚጸልዩበት ክርስቶስ ለእነሱ የተቀበለውን መከራ በማሰብ ትልቅ ደስታ በውስጣቸው እየተሰማቸው ከእንባ ጋር ነው በልዩ መልኩ ያከበሩት እና በጣም የሚያስደስት ነበር። እንግዲህ ሃይማኖታዊ አስተምህሮም በተለይ በክርስትና እምነት ተከታዮች ዘንድ የኢየሱስ ክርስቶስ ስቅለት ብዙ ነገር ያስተምራል፣ ብዙ ሴቶችንም ጭምር የያዘ ነው እና ከዚህ ክርስቲያኖች ምንድን ነው የሚማሩት ከኢየሱስ ክርስቶስ ስቅለት? እንግዲህ የትልቁ ነገር ፍቅር ነው። ክርስቶስ ለእኔና ለእናንተ ሕይወት ብሎ የከፈለው በፍቅር ነው፣ መስዋዕትነት የከፈለው። ስለዚህ የክርስቶስን መከራ ሰው ሲያስብ እርስ በእርሱ መዋደድ፣ እርስ በእርሱ መከባበር በአሙስ ዕለት ጌታ ዝቅ ብሎ የሚያንሱትን ሐዋርያት እግርን ያጠበው። ስለዚህ ከኛ የሚያንሱ ሰዎችን በመርዳት ከኛ ከሚያንሱ ሰዎች ጋር አብሮ በዓልን በማሳለፍ ክርስቶስ ለእኛ ያደረገልን የከፈለልን የፍቅር መስዋዕትነት እኛም ለወንድሞቻችን፣ እኛም ለቤተሰቦቻችን፣ እኛ ለፍጥረት ሁሉ በጎና ጥሩ ነገር በማድረግ በፍቅር ነው ማሳለፍ የሚገባና ከክርስቶስ የምንማረው ዕለቱም ፍቅር የተሰጠበት ቀን ነው። እግዚአብሔር ለሰው ልጆች ያለውን ፍቅር በሞት የገለጸበት እንግዲህ ማንም ሰው ማለት ነው። መምህር ደቀ መዝሙሩን ቢወደው እንግዲህ ተቀመጥ፣ በወንበሬ ተናገር፣ በከንፈር ይለዋል እንጂ ሕይወቱን አይሰጥለት። እንግዲህ አባት ልጁን ቢወደው ቢያንስ ርስቱን ያወርሰዋል፣ ሀብቱን ያካፍለዋል፣ ግን ሕይወቱን አይሰጥለት። የኔና የእናንተ ፈጣሪ ግን ለሰው ልጆች ፍቅር ያለውን ትልቅ ደረጃ የገለጸው በሞት ነው። ስለዚህ ይሄ የፍቅር ጊዜ ስለሆነ ሀገራችንን በፍቅር፣ ሀገራችንን በሰላም፣ ሀገራችንን በልማት እንግዲህ ወደ ቀጣዩ ምዕራፍ ለማሳደግና ለመሄድ ክርስቶስ ዛሬ ያሳየንን ፍቅር፣ እርስ በርሳችሁ ተዋደዱ ትእዛዜ፣ ይቺ ናት ነው ያለ። ሌላ አልጠየቀን። ስለዚህ እርስ በርስ በመዋደድ ያለው ለሌለው በማካፈል በጎ በማድረግ ልናከብረው ከክርስቶስ ይሄን ልንማር ነው ቢገባ። ሊቀ ሕሩያን ደረጀ ግርማ ከጎልጎታ እስራኤል በቀጥታ መስመራችን ተገኝተው ሃይማኖታዊ አስተምሮን ስለነገሩን ምላሽና ማብራሪያም ስለሰጡ እናመሰግናለን። መልካም ምሽት፣ መልካም ጊዜ ይሁንልዎት። እኔም አመሰግናለሁ። ለሁላችሁም ለኢትዮጵያ ሕዝብ ሁሉ ሰላም፣ ፍቅር፣ አንድነት እንዲሆንለት እንመኛለን። መልካም በዓል ለክርስትና እምነት ተከታዮች